ከአውሮፓ መሪዎች መንበዛም የረባ አቀባበል ያልጠበቃቸው ጠቅላይ ሚኒስትር አብይ አህመድ ጉዟቸውን አቋርጠው ተመለሱም። የዳቦ ጥያቄያችን ይመለስ ራበን ያሉ የሀገሪቱ የሐኪሞች ተቃውሞ በቀጠለበት ጠቅላይ ሚኒስትሩ ሲናገሩ አርቆ ማሰብ የማይችሉ ሰዎች ዋናው ትኩረታቸው ሆር ነው ብለዋል። የዋቱ ሊቀመንበር ዶክተር ደብረጽዮን ኮምፒውተራቸው ተዘረፉ። የሊቀመንበሩን ኮምፒውተሮች ለማዘረፍ ከአንድ ሚሊዮን ብር በላይ ወጪ መደረጉም ተሰምቷል። ሊቀመንበሩ ንብረታቸው የተዘረፉት በጠባቂዎቻቸው መሆኑም ታውቋል። በአማራ ክልል የቦምብ ጥቃት ደርሷል። ውጊያዎችም ተደርገዋል። የክልሉ ምክትል ርዕሰ መስተዳደር ቅዱሷ ከተማ የሽፍታ መደበቂያ ሆናለች ሲሉ ተናግረዋል። የፋኖ ኃይሎች በተለያዩ አካባቢዎች ታጣቂዎቻቸውን አሰልጥነው ማስመረቃቸውን እየገለጹ ይገኛሉ። ሰላም ጤና ይስጥልን፣ ውድ ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች አጭር መረጃዎችን በዝርዝር የምናስማችሁ ይሆናል። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ይህ ቪዲዮ ለሁሉም ተደራሽ ይሆን ዘንድ ቪዲዮውን ላይክ በማድረግ ይጀምሩ። አሁን ወደ ያዝንላችሁ መረጃዎች አለፈን። አብራችሁን ቆዩም ከአውሮፓ መሪዎች መንበዛ የሚረባ አቀባበል ያልጠበቃቸው ጠቅላይ ሚኒስትር አብይ አህመድ ጉዟቸውን አቋርጠው ተመለሱም። የዳቦ ጥያቄያችን ይመለስ ራበን ያሉ የሀገሪቱ የሐኪሞች ተቃውሞ በቀጠለበት ጠቅላይ ሚኒስትሩ ሲናገሩ አርቆ ማሰብ የማይችሉ ሰዎች ዋናው ትኩረታቸው ወድ ነው ብለዋል። በተለያዩ የአውሮፓ ሀገራት ይደረጋል የተባለው የጠቅላይ ሚኒስትሩ ጉዞ በስምንት ቀናት ውስጥ ሁለት ሀገራትን ብቻ ጎብኝቶም ተቋርጧል። ከስምንት ቀናት በፊት ወደ ፓሪስ ያቀኑትና ባሳለፉ ሰኞ ጣሊያን ሮም የነበሩ ጠቅላይ ሚኒስትሩም ከአውሮፓ መሪዎች የጠበቁትን ያክል አቀባበል አልጠበቃቸውም። በጣሊያንና ፈረንሳይ ባደረጓቸው ጉብኝቶች የውጭ ጉዳይ ሚኒስትር ሆነም በእሳቸው አቻ ያለ መሪ ተገኝቶ በኤርፖርት ያልተቀበላቸው ጠቅላይ ሚኒስትሩም ወደ ለንደንና በርሊን ይጓዛሉ የሚል አስቀድሞ የተያዘ እንደነበራቸው ተሰምቶ ነበረም። ይሁን እንጂ ጠቅላይ ሚኒስትሩ ምክንያቱ ባልታወቀ ሁኔታ ይህን የአውሮፓ ጉብኝታቸውን አቋርጠው ከአንድ ሳምንት ቆይታና ከሁለት ሀገራት ጉብኝት በኋላም ወደ ማህበራቸው ተመልሰዋል። ወታደራዊ አዛዦቻቸውን ለጦር መሰረት ድጅና ስብሰባ ወደ ምስራቅ አውሮፓ የላኩት አብይ እሳቸው ደግሞ ኤርትራ ብትወረድ ነው የህዳሴውን ግድብም ሳስመርቅ ተገኙልኝ የሚሉ አጀንዳዎችን ይዘው በምዕራቡ የአውሮፓ ክፍል ሰንብተዋል። ስለ ጉዟቸው አንድም አስተያየት ያልተናገሩት ጠቅላይ ሚኒስትሩም ውጭ ሀገር ከመሄዳቸው አስቀድሞ የተጀመረው የሐኪሞች አድማ ሲመለሱም በዛው ቀጥሎ ጠብቋቸዋል። የደሞዝና የስራ ቦታ ደህንነት ጥያቄ አንስተው አገዛዙ መልስ ስላልሰጣቸው ወደ ስራ ማቆም አድማ እየገቡት ሀኪሞች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 ያወጣው ያላለ መንግስት ሰው ለሚያድን ሐኪም አቅም የለኝም እንዴት ይላል ሲሉ ደግሞ አቶ በቀለ ገርባ ይጠይቃሉ። የሀገሪቱ የጤና ባለሙያዎች በተለያየ ምዕራፍ ሲ አቅርቦት የነበረው ጥያቄን አለማመለሱን ተከትሎም ወደ ከፊል ስራ ማቆም አድማ፣ ከዛም ወደ ሙሉ ስራ ማቆም አድማ የተሸጋገሩበትን የተቃውሞ ሂደት አሳልፈዋል። የባለሙያዎቹ ጥያቄ ግልጽ ቢሆንም የብልጽግና መንግስት ግን ፖለቲካዊ ታርጋ በመስጠት ማሰር፣ ማሳደድ፣ ከስራ ማባረር፣ ማስፈራራትን ወዘተን እንደ ብቸኛ መፍትሄ ይወስዱታል። ለበርካታ ዓመታት በህክምና ተቋማቶች ሲሰሩ የነበሩ ባለሙያዎችን አባሯል። ብዙዎችም ይቅርታ ፎርማት ሞልቷል። በሞቶዎች የሚቆጠሩትን እስር ቤት ውስጥ አስገብቷል። በመገናኛ ብዙ ላይ የወጣም ህልማችሁን አመክንባችኋል ዛቻን አስተላልፏል። የንቅናቄው አባላት ባለፉት ቀናት ከመንግስት አካላት ጋር ንግግሮች እየተደረጉ መሆናቸውን አሳውቀው የማደራደር ስራውን የኢትዮጵያ ሰብአዊ መብት ኮሚሽን እያከናወነ ስለመሆኑም ነው የገለጹትም። የፕላይም ሚኒስትሯ የጤና ሚኒስትር ዴኤታው ትናንት፣ ከጥቂት ቀና በፊት ደግሞ የጤና ሚኒስትሯ በተገኙበት የነበረው ውይይት ለአብነት በማንሳት ይሁን እንጂ ብልጽግና መንግስት አሁንም የሐኪሞችን በልቶ የመስራት ጥያቄዎችን በውሌ መፍታት አቋም አላሳዩም ያሉ የንቅናቄው አስተባባሪዎች ከስራ መባረር የፍትሐዊነት ጥያቄ ዝም ሊያሰኝ አይችልም፣ ብቻችንን አይደለንም፣ አንድ ላይ ስንቆም ከመቸውም ጊዜ በበለጠ ጠንካራ እንሆናለን፣ ይህ ከሁላችንም በላይ ነው፣ እንቅስቃሴው ውድ ልጃችን ነው፣ አሁን ካልሆነ ታዲያ መቼ የሚል ጥሪ አስተላልፏል። አሁን በተለያዩ ሆስፒታሎች የስራ አድማው እየቀጠለ ሲሆን በማስፈራራት ይቅርታ ጠይቀው ወደ ስራ እየተመለሱ እንደዚሁም እየተሳደዱ በየቀኑ ራሳቸውን የሚደብቁ የሕክምና ባለሙያዎች ግን አልጠፉም። አገዛዙ ፍጹም ሰላማዊ ለዚያውም የፖለቲካ መልክ የሌላቸው ጥያቄዎችን የሚመልሰው እንግዲህ እንዲህ ባለ የሀይል እርምጃ ሆኗል። ራሳቸውን ከፖለቲካ ፓርቲ እንቅስቃሴ ማቀባቸውን የሚገልጹ አቶ በቀለ ገርባ የሕክምና ባለሙያዎች ህይወትና ዘርፉ እንዲለወጥ የቀረበው ጥያቄም ከናካቴው ተሰብሮና ተዳፍነው እንዳይቀር የሁሉም ድጋፍ ያስፈልጋል ይላሉ እጅግ ብዙ ዓመታት የተማሩና የተመራመሩ ሙያተኞችን ነው። በአንድ አክቲቪስት እና ፖለቲከኛ የሚገዙ አጀንዳም ተሸካሚዎች የሚል መንግስታዊ ንቀት የደረሰበት ዝቅጠት ያሳያል የሚሉት አቶ በቀለም ሐኪምን ተራ ካድሬ ሲሰድብና ስም ሲያጠፋ ማየት ያማል ሲሉ ይገልጻሉ። ስብሰባዎችን ፋሽን ሾው የሚያስመስሉ ባለስልጣናት ህይወትን የሚያድኑ ሐኪሞች፣ ትውልድን የሚቀርጹ መምህራን፣ ዳቦ ለመግዛት ሀገሪቱ አቅም የላትን የሚል ድፍረት ከየት አመጡ ሲሉ ያክላሉ። የሚያብለጨልጭ መንገድና ፋውንቴን በዘረፋና በማጭበርበር የተገነባ ህንፃና ሀብት ህዝብ የራበውና የመረራው ዕለት በአንድ ቀን የሚወድ መሆኑን ከሌሎች ሀገራት ትምህርት መውሰድ ያሻል። ፋውንቴንና ቤተመንግስት ቤተ ላይ ሳይሆን ሰው ላይ ስሩ ሲሉም ነው አቶ በቀለ በኬኤምኤን የተናገሩትም። ይህ በእንዲህ እንዳለ አገዛዙ አስሮ ለፍርድ ቤት ያቀረባቸው ዘጠኝ የጤና ባለሙያዎች ላይ የአራዳ ምድብ ችሎት አሁንም ለምርመራ ስምንት ተጨማሪ ቀናትን ሰጥቷል። አምነስቲ ኢንተርናሽናል ደግሞ በአስቸኳይ እንዲፈቱ አሳስቧል። የብልጽግና መንግስት ለመነጋገር ዝግጁ አይደለምና ዓለም ጫና ያደርግ ሲሉ የህወት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጥሪ ያቀረበው ሊቀመንበሩ ከኤርትራ በኩል ታይቷል ያሉትን የሰላም ፍላጎት ለማጠናከር ድርጅታቸው እንደሚሰራ ገልጸዋል። በትግራይ ላይ ያንዣበበ አዲስ የልውን አደጋ አለ ብለዋል። ግንቦታ ባመጣው ለውጥ የተመሰረተው ምርጫ ቦርድ ህወትን አዲስ ፓርቲ ነው አለው ሲሉም ተሳልቀዋል። ከስድስት ዓመት በፊት ጨቋኝ ስርዓት ለመተካት የተረባረጉት ኃይሎች በ17 ዓመት የትጥቅ ትግል ካሸነፍናቸው በኋላ በ2013 በትግራይ ህዝብ ላይ ጦርነት አውጀው የሚችሉትን ሁሉ አድርጓል ያሉት የዋት ሊቀመንበር ዶክተር ደብረጽዮን የከፈቱት ጦርነት እንደማያዋጣሚ ትግራይ ህዝብም እንደማይጠፋላቸው አውቀው የሰላም ስምምነት ቢፈርሙም የፈረሙት ውል ተፈጻሚ ለማድረግ አልቻሉም፣ ብለዋል። ስምምነቱ በአግባቡና በአስቸኳይ እንዲፈጸም ተግባራዊ ለማድረግ ሰላማችንም እንዲጠበቅ ለማድረግ እንሰራለን የሚለውን መልእክት ያስተላለፉት የግንቦታ የትጥቅ ትግልን መጠናቀቁን ተከትለው የተፈጠሩ ተቋማት ላይ መንግስት ነኝ ያለው የወዲ ብልጽግና በዓሉን አላከብርም ካለ በኋላ ነው። ለወትሮ ግንቦታን የብሔር ብሄረሰቦች በ ኢትዮጵያም ከጨቋኝ ስርዓት የተላቀቀችበት ቀን አድርጎ ሲገልጽ የነበረው ህወሓት በሊቀመንበሩ በኩል ባስነበበው መግለጫው በዘንድሮ ግንቦት ሃያን ከኢትዮጵያ ህዝብ አገናኝቶ የሰጠው አስተያየት ግን የለም። ይልቁንስ ሊቀመንበሩ ኤርትራን በተመለከተ ሀሳባቸውን የሰነዘሩ ሲሆን የግንቦት ሃያን በዓል ስናከብር ከኤርትራውያን ወንድምና እህቶቻችን ጋር ሆነን የከፈነውን መስዋዕትነት እያስታወስን እንዘክረዋለን በማለት ነው። የደርግን ስርዓት በጋራ የታገልን በመሆናችን ተጋግዘን ያፈረስነው ስርዓትም ስለሆነም በጋራና በደም ታሪክ ጽፈናል ብለው ለኤርትራ ህዝብም እንኳን 34ተኛ ዓመት የነጻነት በዓላችሁ አደረሳችሁ የሚል መልእክት ነው ዶክተር ደብረጽዮን ያስተላለፉት። በሰሜኑ ጦርነት ወቅት በኤርትራ በኩል በውል ልባት ያልተሰጣቸው ጉዳዮች በወቅቱና በአግባቡ መታየት አለባቸው የሚል ሀሳባቸውን ያከሉት ዶክተር ደብረጽዮን ይህ እንዳለ ሆነው ከጦርነቱ በኋላ እየታየ ያለው የሰላም ፍላጎት እንዲጠናከርና ስርዓት እንዲይዝ ለማድረግ በበኩላችን ከፍተኛ ጥረት እናደርጋለን ሲሉም ተደምጠዋል። የህወሓት ሊቀመንበር ዶክተር ደብረጽዮን ድርጅታቸው የሰረዘውን ምርጫ ቦርድ አስመልክቶ በሰጡት አስተያየት ደግሞ እኛ በአካሄድ ነው ትግል የተፈጠረው ግንቦታ

ሳልቀዋል። ለምርጫ ቦርድ መፈጠር ምክንያት የሆነው 50 ዓመት ያስቆጠረው ድርጅታችን ህወሓት በ2013 የተዘረዘው ህጋዊ እውቅናዬን መልሱልኝ ስላለም ዋሽቅ ቢፈስ መስል ከእኛ መፈጠር በኋላ የተፈጠረው እና በእኛ ትግል የመጣው ምርጫ ቦርድ እድሜያቸው ከ2016 ጀምሮ ነው አለን። ይህንን ያደረጉ ደግሞ በግንቦት 20 34ኛ ዓመት ዋዜማ ላይ ሆኖ ነው ሲሉ ተናግረዋል። ከዚህም ባሻገር ደቡብ አፍሪካ ላይ የሰላም ስምምነት ላይ የፈረመው ድርጅታችን ተገኝቶ በምርጫ ቦርድ እውቅና አይደለም ሲሉ ተናግረዋል። ድርጅታችን እንዲፈ እርስ እንዲቀጥል የሚወስነው የትግራይ ህዝብም በኢትዮጵያ መንግስት ማንኛውም አይነት ተቋም ወይም በሌላ አካል መሆኑ ይታወቅልንም ብለዋል። የብልጽግና አገዛዝ የኢትዮጵያ መንግስት እያለ የሚገልጸውን አስተያየት የአብይ አህመድን አገዛዝ ለንግግር ዝግጁ እንዲሆን የዓለም አቀፉ ማህበረሰብ ህጋዊና ፖለቲካዊ ግዴታውን እንዲወጣም ጠይቋል። በትግራይ ህዝብ ላይ የሉና ብሔራዊ አደጋ እያንዣበበ ነው ያሉት ዶክተር ደብረ ጽዮን ይህንን ለመቀልበስ አንድነትና መረባረብ ያስፈልገናል ሲሉም አክለዋል። ታሪክ የሚያስታውሰን የትግራይ ህዝብ ውስጣዊና ውጫዊ ፈተናዎችን በአስተማማኝ እየመከተ በድላይ ድል እያስመዘገበ የመጣ ህዝብ መሆኑ ነው አሁንም አንድነታችንን አጠናክረን እንደ ጥቁር ደመና ላያችን ላይ ያንዣበበውን የህልውና ብሔራዊ አደጋ ለመቀልበስ በሁሉም አቅማችን እንረባረብ የአኩሪ ጀግነት ጽናት ባለቤት የሆነን የትግራይ ህዝብ ይዘን የማንሻገረው ወንዝ የማንወጣው ተራራ በፍጹም አይኖርም ብለዋል